ሰላም ሰላም! ውድ የሰሚዘ ሚካኤል ኢትዮጵያ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ወደ ፕሮግራሙ በዓለም ታላላቅ የሚባሉ ሰዎችን ማንነትና ውለታ ለማስታወስ መታሰቢያ ይቆማል፣ ሙዚየም ይሰየማል። ታዲያ ከክርስቶስ ጋር በመኖር ክርስቶስን መስለው ስለ ክርስቶስ የሞቱትን ቅዱሳን ማሰብ ምን ያህል ክብርና ጥቅም ይኖረው ይሆን? በየወሩ በቅዱሳን ስም የምናደርገው ዝክርና መታሰቢያ ትርጉሙ ምንድን ነው? አምልኮት አይደለምን? የምንዘክረው ቅዱሳንን ነው ወይስ እግዚአብሔርን ነው? የዝክሩ ዋና ዓላማ ከሃይማኖታዊ ክብሩ ባሻገር ምንስ ሌላ ትልቅ ዓላማ አለው? አብረን እንመልከት። ቅዱስ ቤተ ክርስቲያን በቅዱሳን ስም የምትዘክረው ስማቸውን የምትጠራውና መታሰቢያ የምታደርግላቸው የራሷን ሕግ ብቻ ተከትላ አይደለም። ይልቁንም ለእነሱ ልዩ ክብር የሰጠ አምላካዊ ቃል ኪዳን በመኖሩ ነው። እግዚአብሔር ለጃንደረቦች እንዲህ ይላል፤ ሰንበቴን ቢጠብቁ ደስ የሚያሰኘኝንም ነገር ቢመርጡ በቃል ኪዳኔም ጸንተው ቢኖሩ ቤቴንና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚያስጠራ ቦታን እሰጣቸዋለሁ፣ የማይጠፋ የዘላለምንም ስም እሰጣቸዋለሁ ይለናል በኢሳይያስ ምዕራፍ 56 ቁጥር 4 እስከ 5 ላይ። ጌታችን ኢየሱስ ክርስቶስም ስለ መንግሥተ ሰማያት ራሳቸውን ጃንደረባ ያደረጉ አሉ ብሎ የተናገረው ለእነዚህ ነው። ቅዱሳን ማለት ራሳቸውን ለእግዚአብሔር አገልግሎትና ትእዛዝ አስገዝተው የኖሩ በዓለም የኖረው ዓለምን ድል የነሱ የዘላለም ክብርና የማይጠፋ ስም ያገኙ ናቸው። ቤተ ክርስቲያን በቅዱሳን ስም ቤተ መቅደስን ብትሠራ መሥዋዕት የምትሰዋው ግን እርሱን የቀደሰውን እግዚአብሔርን እንጂ ቅዱሱን አይደለም። የምትዘክረው ዝክርም ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑ እንደሚለው የእግዚአብሔርን ስም ከፍ የሚያደርገውን ነው። ቅዱሳንን ማሰብ የእግዚአብሔርን ክብር መግለጥ እንጂ መሸፈን አይደለም። ለዚህም ነው አባቶች ሲመረቁ ቅዱሳንን ያከበረ እግዚአብሔር ያክብረ የሚሉት። እናም ቤተ ክርስቲያን ለክርስቶስ ኖረው ክርስቶስን መስለው ስለ ክርስቶስ የሞቱትን በየወሩ መታሰቢያ በዓል ታድርግላቸዋለች ምእመናንም በዚህ ዕለት በዋለው ቅዱስ ስም ዝክር ይዘክራሉ፣ ስሙንም ይጠራሉ። በጌታችን በኢየሱስ ክርስቶስ አምነው ደማቸውን ላፈሰሱ ባረፉበት ቀን መታሰቢያቸውን ያድርጉላቸው ይለናል፣ ፍት መንፈሳዊ አንቀጽ ምዕራፍ 20 ከቁጥር 761 ላይ የዚህም አላማው የዕለት ጉርስ የአመት ልብስ የሌላቸውን ማገዝ በመሆኑ ይህ ሊረሳ የማይገባው ነጥብ ነው ይህንም ማድረግ ለጊዜው በሥጋ የህሊና ነፃነት የአይምሮ ልህቀት ያለው ሲሆን በነፍስ ደግሞ ዋስ ጠበቃ ማዘጋጀት ነው ርቶ ሃይማኖት ገጽ 28 እንደሚነግረን ነገር ግን ከዚህ በተቃዳኒ ራስ የደገሱትን በሀብት ከሚመስል መልሶ ከሚከፍል ጋር ብቻ በልቶ መለያየት ከስጋዊ ድግስ አይተናነስም። ምክንያቱም ምንም የተሰበሰቡ የቅዱሳንን ስም መጥራት የሚደገፍ ቢሆንም የበለጠ ጽድቅ የሚያስገኘው ግን በዚያው ለነዳያን መስጠት ሲጨመርበት ነውና ነው። ጌታ የጠራ ነውን እንዲህ አለው፣ በበዓል ምሳ ወይም ራት በምታደርግበት ጊዜ ወዳጆችህንና ወንድሞችህን ዘመዶችህንና ጎረቤቶችህን ባለጸጎችን ባለእንጀሮችንም አትጥራ እነርሱም ይጠሩሃል ብድርም ይሆንብሃልና ነገር ግን በባዕል ምሳ በምታደርግበት ጊዜ ድሆችንና ጦማ ዳሪዎችን ዕውሮችን እጅና እግር የሌላቸውን ጥራ አንተም ብፁህ ትሆናለህ የሚከፍሉ የላቸውምና ነገር ግን ጻድቃን በሚነሱበት ጊዜ ዋጋህን ያገኛለህ ብሏል የሉቃስ ወንጌል ምዕራፍ 14 ከቁጥር 12 እስከ 14 ላይ ከሚ ማለት መልሶ የሚጠራን አትጥራ ማለት አይደለም። ይህ ካልሆነ የማኅበሩ ህልውና ያቆማልና፣ ነገር ግን ማኅበር በሚደረግበት ጊዜ ነዳያንን በጌታችን ወይም በውጭ አስቀምጦ አይን አይን እያሳዩ መብላት መጠጣት አይገባም ለማለት ነው። ሐዋርያው ያዕቆብም ይህን አስመልክቶ ሲናገር ወንድሞቻችን ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለው እምነታችሁ ለሰው ፊት በማርላት አይሁን። የወርቅ ቀለበት ያደረገና መልካም ልብስ የለበሰን ሰው ወደ ጉባኤያችሁ ቢገባ ድሃም ያደፈ ልብስ ለብሶ ቢገባ መልካም ልብስ የለበሰውን ሰው አይታችሁ አንተማ ና በዚህ በመልካሙ ስፍራ ተቀመጥ ብትሉት፣ ድሃውን ግን አንተስ በዚህ ቁም ያለዚያም በዚያ ከእግራችን በታይ ተቀመጥ ብትሉት እንግዲህ እናንተ ራሳችሁ አድሏ ማድረጋችሁ አይደለምን በክፉ ሀሳብ የፈረዳችሁ አይደለምን የተወደዳችሁ ወንድሞቼ ሆይ ስሙ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ያደረገላቸውን መንግስትን እንዲወርሱ የዚህን ዓለም ድሆች የመረጣቸው አይደለምን እናንተ ግን ድሆችን አቃላችኋል ይላል ያዕቆብ ምዕራፍ 2 ከቁጥር 1 እስከ 6 ስለዚህ ለነዳያን ካለመስጠት በላይ እነርሱን መናቅ ማቃለል የራስን ሹመት እንደ መናቅ እንደ ማቃለል ይሆናል። ምክንያቱም እግዚአብሔር በዚህ ዓለም ሰውን ባለጠጋ ማድረጉ በነዳያን ላይ መሾም ነውና። ከዚህ ላይ ማህበርን ካነሳን ዘንድ በአንዳንድ አካባቢዎች የሚታዩ ድርጊቶች ላይ አስተያየት መስጠት ተገቢ ነው። ለምሳሌ በተወሰኑ ቦታዎች አካባቢ ከባለተራው ቤት ማህበሩን ከጠጡ በኋላ ወደ ሌላኛው ባለተራ ሲሄዱ ገንቦን እና ሶብ በሱቲ ሸፍነው የቤተ ክርስቲያን ጥላ ዘርግተው መብራት ጧፍ አብርተው እልል እያሉ ሰውን እያሰገዱ እንዲያ ሲልም የቅዱሱን ገድል ድርሳን እያሳለሙ መሄድ በደንብ ሊታይ የሚገባው አንዳንድ እንግዳ ድርጊት ነው። ማህበር እንዲህ ከአንዱ ወደ አንዱ እያሉ መፈጸም ማህበራዊ ኑሮን የሚያሻሽል፣ የእርስ በርስ ግንኙነትን የሚያዳብር፣ ሃይማኖትን ስርዓትን ትውፊትንና ባህልን የሚያስከብር ቢሆንም ለሚነቅፉ ሰዎች ግን ምክንያት የሚሆን ሊሆን አይገባም። ከወንዝ ዳር ማረድ፣ ዛፍን ቅቤ መቀባት፣ ወይም ዛፍን በሱቲ ሹት በሱቲ መሸፈን እነዚህን የመሰሉ ሰርጎ ገብ ድርጊቶች በጊዜው እልባት ያልተሰጣቸው በመሆኑ ዛሬ እንደ ቋሚ ባህል አድርገው የሚጠቀሙባቸው አካባቢዎች አሉ። ይህም በአሁኑ ዕርማት ወይም ማስተካከያ የአፈጻጸም ሥርዓት ገደብ ካልተሰጠው በምዕመናን ዕይታ ብቻ የሚሆን ከሃይማኖታዊ በምዕመናን ዕይታ ብቻ የሚሆን ከሆነ ሃይማኖታዊ መሆኑ ቀርቶ ልማዳዊ ድርጊት ሊሆን ይችላል። ምናልባት ከዚህ የተለየ ምክንያት ካለም በአግባቡ ሊሆን ይገባል እንጂ እንደ ታቦት አክብሮ አጅቦ መሄድ ቤተክርስቲያንን ያለ ስርዓት ማስነቀፍ እንዳይሆን በጥንቃቄ ቢታይ መልካም ነው። በዚህም ሁሉ ላይ ማህበሩን የሚመርኩትና መመሪያ የሚያወጡለት ካህናት በመሆናቸው ስርዓት ለማስያዝና ምክር ለመስጠት ያግዛቸው ዘንድ ይህንንና ይህን ሰለው ላይም እውቀት ይኖራቸው ዘንድ ለካህናት ስርዓት ተኮር የሆነ ትምህርትና ስልጠና ቢሰጣቸው መልካም ነው። ዳግመኛም እነዚህን የመሰሉ ማህበራት በሚዘጋጁበት ጊዜ ሰው የሚኖረውን እንደ ቤቱ ነው እንጂ እንደ ጎረቤቱ አይደለምና የግድ እንደ እገሌ ካልሆነ ብሎ ያለ አቅም ያለ መጠን ያለ ችሎታ ለመደገስ መንጠራራት ተገቢ አይደለም። ጌታ ቀዝቃዛ ጽዋ ውሃ ብቻ የሰጠ ይድናል ያለው መንግሥተ ሰማያትን ታህል ቦታ እግዚአብሔርን ያህል ጌታ በጽዋሃ የሚገኝ ሆኖ አይደለም። ምን ጊዜም ለመዳን የእግዚአብሔርን ቸርነት እንጂ የሰውን ጽድቅ ብቻውን መንግሥተ ሰማያትን ለመውረስ ስለማያበቃ ነው። ስለሆነም ካለ ነው እንጂ ከሌለ እስከ ጽዋ ውሃ ድረስ መስጠት እንደሚቻል ራሱ እግዚአብሔር ያዘዘው ነው። እግዚአብሔርም ማነሱን ሳይሆን ለመስጠት ያለንን ፍላጎት፣ ለጽድቅ ያለንን ተነሳሽነት አይቶ መንግሥቱን እንደሚያወርሰን መገንዘብ ይገባናል። ማርቆስ ምዕራፍ 12 ከቁጥር 1 ላይ ከዚህም ሌላ በጥሬ በጠላ በእንጀራ በዳቦ የሚጠጣ በዳቦ የሚጠጣ ማህበር መኖሩን ሳንዘነጋ ነው። ነገር ግን ከቤት እንጀራ ያለው ቆሎ ጠላ ያለው ውሃ መስጠት ንፉግነት፣ ስስታምነት ነው። ስስታምነት ደግሞ ከእግዚአብሔር ጋር ኅብረት የለውም። በዓይኑ ትቢተኛ የሆነውና ልቡ የሚሳሳውን ከእኔ ጋር አይተባበርም ይለናል። መዝሙር መቶ ላይ ከቁጥር አምስት ጌታም እናንተ ጻፎችና ፈሪሳውያን በውስጡ ቅሚያንና ስስትን ተሞልቶ ሳለ የጽዋውና የውጭውን ውጭ ስለምታጥቡ ወዮላችሁ ብሎ የማቴዎስ ወንጌል ምዕራፍ 23 ከቁጥር 5 ላይ ብሎ የተና የነቀፋቸው ስስታሞችና ቀማኞች ስለነበሩ ነው። ስስታምነት ያለንን አለመስጠት ብቻ አይደለም፣ የሌለንን መመኘት ስስታምነት ነው። ሀጥ ቀኑን ሁሉ ክፉ ምኞትን ይመኛል፣ ጻድቅ ግን አውቆ ይራራል፣ ይመጸውታል ይላል መጽሐፈ ምሳሌ ምዕራፍ 21 ከቁጥር 26 ላይ። በቀጣይ በሌላ ፕሮግራም እስከምንገናኝ ይቆያል። የሰኒ ዘመቻሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።